እኔም ውስጧን ለኔ መልካም ሰው ለኔ ጥሩ መስላ የዋሸች ነገር አለ፣ ያመኛል። ያ ያመኝ ነገር ነው ማለት ነው። ለእረሳው አልችለው ህመም አለ ውስጤ ማለት ነው። ከራሷ ሰዎች የኔ ከምትላቸው እሷ በቃ ከቅርብ ሰዎች እርግጠኛ ነኝ፣ ትክክለኛ የሆነ ኢንፎርሜሽን ነው እየተሰጠኝ ያን ደግሞ ከሷም የሆነ የሆነ ዳርዳሩን የሰማሁት ነገር አለ ያንን ነገር ነው ስለተመሳሰለብኝ ነው ነገሮቹን አመቻች እንደዚ አይነት ውሳኔ እንደወስን እየተገደድኩትኝ እና ለጊዜው እየታየኛለ ይሄ ነው። ወደሷ መመለስ ፍላጎት የለኝም፣ ተመለስ የምትሉኝ ሰዎች እኔ ኔክስት ላይ ግን፣ እሷም የተሻለ ሰው ከአንተ ምናምን የምትሉ ሰዎች አላቸው እሱ ሌላ ጉዳይ ነው። ለማንም እሉ መነግርሽ አሁን ላይ ሰላም፣ ሰላም ውድ የዩቱብ ቤተሰቦቻችን እንዴናችሁ፣ ቤተሰቦች ልበል። ያው ሁሉ ሰላም እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ውድ ቤተሰቦች፣ ያው እንግዲህ እኔ ጠፋልኩኝ። ያው መጥፋቴ እያሳሰባችሁ እያስጨነቃችሁ ላላችሁ ውድ ጓደኞችና ውድ ቤተሰቦች፣ እንደ አጠቃላይ የዩቱብ ቤተሰቦች አለው እግዚአብሔር ይመስገን ክብሩ ይስፋ ለማለት ነው እናንተ ጋር ሁሉ አማን ያው እንግዲህ የኔ ፐርሰናል ላይፍ የኔ ህይወት አስጨንቋችሁ ጊዮን ምን ገጠመህ እንዴት ሰነህ እያላችሁ ለምትጠይቁኝ ጓደኞቼ ያው ጠቅለል ያለ አይዲያ ለመስጠት ነው ውዶቼ ዛሬ ከተፍ ያልኩትኝ። ያው እንግዲህ ያው የምቀርጽበት ብዙ ቦታው ብዙ ምቹ ስላልሆነ እንደምንም ግን ያው እያሰባችሁልኝ ስለሆነ አንዳንድ ምርጥዬ ምርጥ ሰዎች፣ እውነት ለመናገር የኔ ጉዳይ ከኔ በላይ አሳስቧችሁ ለተጨነቃችሁ ጓደኞች ከልብ እያመሰገኑ፣ ያው እንዳጠቃላይ ደግሞ ያው ያለንበት ኬዙ ሁኔታዎቹ ወደ ሶሻል ሚዲያ እስከወጡ ድረስ የራሴ ጉዳይ ስለሆነ ነገሮችን ቦታ ለመስጠት አግባብ ባለው መልኩ ለመመለስ ያለውበትን ሁኔታም ደግሞ ለእናንተ ለጓደኞች እንዳጠቃላይ ለዩቱብ ቤተሰቦቼ ለነግራችሁ ነው ዛሬ የመጣው እና ያው ውዶች፣ ያው መቼም እንግዲህ ትዳርን ቤተሰብነትን የኖረን የሚያውቀው ብዙ ጊዜ ያው ትዳርን ቤተሰብ ይዛችሁ ባታቆም በቤተሰብ መሃል ያደገ ያውቀዋል። መቼም አንዳንዴ አብራችሁ ስትኖሩ መጋጨትም አለ። መዋደድ መፋቀር እንዳለ ሁሉ ሰውናችሁና መጋጨት ይኖራል። እኛም ጋር የተፈጠረው ያ ነገር ነው። ተጋጭተናል። ግን ውዶቼ እኔ ብዙ ጊዜ ጥያቄ የሆነብኝ ያለ ነገር ስላለ ጥያቄን ወደ እናንተ ለማቅረብ ተገድጃለሁ። ኤላና ለመጨረሻ ጊዜ ላይቭ ገብታ አንዳንድ ነገር ተናግራለች። እኔ እንኳን ላይቡን አልተከታተልኩትም፣ ግን ጓደኞችን እንደነገሩኝም የግድ መልስ መስጠት ስላለብኝ ደግሞ እንደ ጥያቄ አንዳንዶቻችሁ ለምን አንተም እሷን በቻናሉ ትሰራላችሁ ካላችሁ ቻናሉን ሁለታችንም አብረን ያሳደግነው ቻናል ነው። በነገራችን ላይ ይሄ ቻናል እዚህ ለመድረሱ ሁለታችንም ዋጋ ከፍለናል። ኢሜሉንም ፓስወርዱንም እሷ ታውቀዋለች። እኔም ኢሜል ፓስወርድ ራሴ አውቀዋለሁ ማለት ነው። ስለዚህ እሷን መስራት መፈልገውን አይዲያ መናገር መፈልገውን አይዲያ ትናገራለች። እኔም ላይክ ዛት ልክ እንደዛ ማለት ነው። እኔም ደግሞ ያሰብኩትን እናገራለሁ ማለት ነው። ስለዚህ አንዳንድ ልጆች ምናልባት ያለውበት ሁኔታ ያልተረዳችሁ ካላችሁ እልዱናኔ ያው መቼም እንግዲህ በሆነ በሆነ ነገር ተጋጭተን ባለ ባለመግባባት እኔም ብቻ እሷን ብቻን ላይፍን መግፋት ከጀመርነን እንግዲህ እየሰነባበትን ነው ብዬ አምናለሁ። መቼም በመዓላችሁ ልጅ ሲኖር ነገሮቹ ከበድ ብለው በቃ ስፕሊት መፍጠር መለያየት ሲጀምሩ ነገሮቹ አንዳንዴ እንደዚ አይነት ነገሮች እንድናሳልፍ እንገደዳለን። ሁላችንም ለማንም እኔ ጋር ያጋጠመ እኔ ጋር ያጋጠመኝ ነገር ሌሎች ጓደኞቼ ማንም ሰው ላይ እንደዚ አይነት ጥያቄ የሚፈጠር ነገር እንዲያጋጥማቸው አልፈልግም። ይሄ መልካም ምኞቴ ነው። ኔክስት ላይ ግን ለምን አትታረቁም፣ ለምን አብራችሁ ልጃችሁን አታሳድጉም እያላችሁ የኔ ላይፍ አሳስቧችሁ ለተጨነቃችሁ ቤተሰቦች ዛሬ ጥዬ ያው እናንተም ጠይቃችሁ መልስ አለኝ። ይህን ከጠየቃችሁልኝ ብቻ የኔ መልስ ይፈታል ማለት ነው። ኔክስት ምን ለማለት ነው በቃ እውነት ለመናገር ከኤልዳና ጋር በአንዳንድ ነገሮች ሳንግባባ ቀርተን ከወጣው ቀን ጀምሮ ልጄንም ለማየት ሌላም ሌላም ነገሮችን ማኔጅ ለማድረግ ወደዛ ቤት ለመመለስ ውስጤ ባሰበ ቅጽበት ቀጭልም ያለ ነገር ነው እየታየኛል። እውነት ለመናገር በቃ እናንተ የሆነ ቦታ ልትሄዱ ብላችሁ የሆነ ጭንቅ የሚላችሁ ይሁኑ ጭልም የሚልባቸው ሲቹዌሽን የለም። እኔ በቃ እንደዛ ነው እውነት እየታየኛለሁ። በቃ ለምን ባባዩንም ሂጃ ላይ እሷንም ደግሞ በቅርበት ያለውን ነገር ለምን አልፈታም ብዬ ብዙ ጊዜ ውዶች፣ ግን የምሰራበት ቦታ ትንሽ አይመችም ጥያቄ ውስጥ ገብቼ ከራሴ ጋር መክሬያ ቃለሁና እውነቴን ነው አንዳንዴ የሆነ ነገር ስጀምሩት የሆነ ነገር የሆነ ቦታ ልትሄዱ ስትፈልጉ ሆፕ ይታየው ተስፋ አለ። ተስፋ ይታያቸዋል። ከዛ ነው ወደ ማድረግ የምንሄድ፣ መቼም ሰዎች ነን። ግን እኔ ወደ እሷ ለመመለስ ወደዚያ ለመሄድ ሳስብ ነገሮች ናቸው የሚጨልሙብኝ። በቃ ውስጤ እንደዚህ ጭንቅ ነው የሚለኝ። በቃ ጭልም የሚል ነገር ነው የሚታየኝ። ስታወራም ምንም ማረግም ማየት መገናኘትም በቃ ስለሷ ሳስብ ጭልም ነው የሚልብኝ። በቃ መሄድ ሁሉ ነው እንትን የሚለኝ። እና በቃ እንደዚህ የሆነብኝ አሉ አሁን እንደውም ባለፈው ጸበል ምንም እንት ለማለት ሞክሬ ነበር፣ ግን ደግሞ አንዳንዴ አንዴ በዛ የሚፈታ ችግር አይደለም ማለት ይሄ ላይ ይሆን ይችላል ምናልባት እሷ አንዳንድ ነገሮችን የሰማቸው ነገሮች ያመሙኝ ነገሮች አሉ፣ ስለእሷ ማለት ነው። እና ያ ነገር ነው በቃ እያደረ እያደረ ሴት በቃ ጥያቄ እየፈጠረ መጨረሻ ላይ መቋቋምና መመለስ ወደማልችልበት ደረጃ እየደረሰ ያለው ማለት ነው። እና በቃ ይሄ ነው ለጊዜው አንዳንድ ልጆች በውስጥም ለጠየቃችሁ እንዲሁም ዩቲዩብ ቤተሰቦቻችን እናንተን ምን ያከብራሉ ለእናንተ መልስ ለመስጠት ያህል ነው። አንዳንዴ የሆነ ነገር ለኔ ይህን ቪዲዮውን ዛሬ ስፖርት ስተው ከስድብ ነፃ የሆነ ሰዎች ናችሁ የማያጋጥማችሁ ነገር የለም። አንዳንዴ ደግሞ የሆነ ሰው ጫማ ውስጥ ሁናችሁ ነው ነገሮችን አንዴ አንዴ መመዘን ያለባችሁ ማለት ነው። ይሄ ይበዛል፣ ይሄ አንሳል የሚባለውን ነገር ቆም ብላችሁ ነው አንዳንዴ። ዝም ብላችሁ በስሜት ምጽፉ ልጆች ልትኖሩ ትችላላችሁ፣ ምክንያቱም ከእናንተ ኮሜንት አንጻር ተነስቼ እኔ ቪዲዮ ልሰራ እችላለሁ ማለት ነው፣ አጋጣሚ ሆኖ። ስለዚህ ውድ ቤተሰቦች ከጥልቅ ይቅርታ ጋር የምጠይቃችሁ እኔ በጣም የምጠላው ነገር ስድብ ነው እና እናንተ የኔ ህይወት እየኖራችሁት ስላልሆነ እኔ ያለሁበትን እኔ የቆምኩበትን ጫማ እስካልቆማችሁበት ድረስ ፕሊዝ ከስድብ ከጥላቻ ነፃ የሆነ ወንድማዊ ድጋፋችሁን ነው የምፈልገው ወንድማዊ ምክራችሁን ነው የምፈልገውና እኔ እንደዛ ነው ይታየኛል። ብዙ ነገር ተዋሽቻለሁ አ ብዙ ነገር ያጣው ወጣት ነኝ። በቃ አለ አይደለ ነገን ማስተካከል ይችላለሁ ብዬ ባስብም ግን ትናንቴን ግን የሆነ የሆነ ሰዓቴን የሆነ የሆነ ጊዜን ሉዝ እንዳረኩ እንዳቃጠልኩ ነው የሚሰማኝ። ለምን ካላችሁ ለአንድ ቀንም ለአንድ ደቂቃም ቢሆን ለሆነ ሰው ጊዜ ስሰጡ ከህይወታችሁ ከእድሜያችሁ ሰባ ዓመት የምትኖር ከሆነ አንድ ሰው በአማካኝ አምሳ ዓመት ምኖር ከአምሳ ዓመቱ ላይ ሁለት ሶስት ዓመቱን አራት አምስት ዓመቱን አራት ዓመት ለሆነ ሰው ጊዜ ሰጣችሁ አየሁ። ስለዚህ ያን ጊዜ በምሰጥበት ሰዓት ምንድነው እየተፈጠረው ያለው? ከእድሜያችሁ ቀነሳችሁን እየሰጣችሁ ለዛ ሰው። እኔ እንደዛ ነው ከጊዜ ጋር ኳልኩሌት ውስጥ የምገባው። ስለዚህ ጊዜም በልታብኛለች። ሌላ ነገር ውስጥ ባልገባ፣ መነሳት ባለብኝ ጊዜ መጓዝ ባለብኝ ታይም እንዳልጓዝ እንቅፋት ሆናኛለች ብዬ አንዳንዴ ይሰማኛል። ለምን የማቱልበትን ቤት ነው የማታድርበትን ቤት መዋላ ያስፈልግ የሚባ አታምሽበት ነው የሚባለው መሰለኝ። እና ውድ ቤተሰቦች፣ እኔ ጋር ብዙ ነገር ብዙ ተጽዕኖ ያለብኝ ልጅ ነኝ። ይህን ስላችሁ ግን አሁን ላይ ነው፣ ነገ የተሻለ ነገር እንዳለ ነው የማሰበው። እውነቴን ነው ምነግራችሁ። ስለዚህ ሉ በጣም እኔም እንደ የማውቃት በጣም ዲሲፕሊን ሁና ምርጥ ልጅ ሁና ነው፣ ግን አንዳንድ ሰዎች ከነገሩኝ አንጻር ነገሮችን የማጣራት ስራ ስሰራ ለምን ደበቀችኝ? አንዳንድ ነገሮች አሉ የተዋሸሁት ነገር እሷም ለመጥቀስ ፈልጋ ነበር ቪዲዮ ላይ። ስለዚህ እነዛ ነገሮች ጥያቄ ፈጥረውብኛል። ጥያቄዎች እስካልተመለሱ ድረስ ውስጤ ወደዛ ወደ እሷ ለመመለስ በቃ ምን ልበላችሁ ውድ ቤተሰቦች ምንም በቃ ማሰብ ሁሉ ነው የሚዘገንነኝ ጭልም ነው የሚልብኝ እንደነገርኳችሁ ማለት ነው። ስለዚህ ለጊዜው ያለው ነገር ምንም ልላልም፣ ያለው ነገር ይሄ ነው። ከብዶኛል ከብዶ ነገሮቹ ስለከበዱኝ ነው። ምክንያቱም በዚህ በቪዲዮ ማለት አንዳንድ ትችቶች አሉ። ሶ እነዛን ትችቶች በምን አይነት መልኩ ነው መመለስ ያለብኝ የሚለው ለመመለስ ነው የመጣውትኝ። እና እናንተም እንግዲህ ይህን ቪዲዮ ስፖርት ስተው እኔ እኔ እኔ እኔ አሁን የማስበው አምኛት ብዙ ነገር አድርጌላት ጊዜን እንደበላችብኝ ነው እየተሰማኛለሁ። እውነቴን ነው የምነግራችሁ ውድ ቤተሰቦች። ስለዚህ እናንተም ውድ ቤተሰብ እኔ ቦታ ብትሆኑ ምን ማድረግ እንዳለባችሁ እናንተ ናችሁ የምታውቁት። ስለዚህ ከኢልዳና ጋር እስካሁን ያለው ነገር በዛ አይነት መልኩ ነው እየቀጠለ ያለው። እናንተ የምትሉኝ ካለ እንድትሉኝ ነው። ለማንም ውድ ቤተሰቦች ያው ነው። የዛሬው ቪዲዮ ይሄንን ይመስላል። ስለ ዩቱቡ ደግሞ እኔ የልጅ እናት ናት ባባየን አዶን የኔ መሰለ ቆንጆ የልጅ ሰጣኛለች፣ እንዲከፋት አልፈልግም። ክፉዋን እኔ ቁሜ እየሄድኩ መስማት የማልፈልግ ሰው ነኝ። እኔ ቢከፋም እኔ ላይ አንዳንድ ነገሮች እንዳደረገች ቢሰማኝም እኔ ግለሷ እንደዛ አይደለሁም። ምናልባት በቃ ግን አብሮ መሆን አልፈለግሁም ነው እንጂ ሌላው ሌላው ነገር ከዛ እየዘለለ ነው። ግን የኔ ጥያቄ አሁን በቃ እሷን ማግኘትም ምንም ማየትም አልፈልግም። እሱ ነው በቃ የኔ ጥያቄ እኔ አሁን ውስጥ የሚሰማኝ እንጂ ኤሉ ክፉ ነገር በዩቱብ ዙሪያ ደግሞ እኔ ዋጋ ከፍዬበታለሁ። ግን እውነቴን ነው። ግን ደግሞ አንዳንድ የቅርብ ሰዎች ያው ዩቱቡን እንድተውላት ነው እየጠየቁኛሉ። ቸገር ችግር የለውም በቃ እኔ የኔ ዋጋ መክፈል የኔ እዚህ ማድረሱ ካልታየ እኔ ዩቱቡን ተውላታለሁ አስፈላጊ ከሆነ ማለት ነው። ሶሻል ሚዲያ ላይ ብዙ ጊዜ እኮ አትራፊ ነገር የለም። ሲጀመር ምንም ከስንት አንድ እድለኞች ከሆናችሁ ብቻ ነው እንጂ ልታተርፉ ምችሉ ሶሻል ሚዲያን አብዛኞች ተጠቅመው ላይ እንደኔ ላይፌን ያከበደብኝ ነገር ሶሻል ሚዲያ ነው። እንደውም ላይፌን አቅሎት አያውቅም። ስለዚህ ዩቱቡን መተው ካለብኝ እተውላታለሁ። እኔ ከዩቱቡ አለም በወጣም ችግር የለውም። ግን አሁን ላይ የለመድኩት አይነት እየለመድኩት ስመጣ ብዙ ነገሮችን ተምሬበታለ፣ ያየውበት ነገር ነው ብዬ ነው እንጂ የቱቡን ተውላት የምትሉኝ ሰዎች አላችሁ። አስፈላጊ ከሆነ ተውላት አሉ። እናንተ አስፈላጊ ነው ብላችሁ ካመናችሁ ማለት ነው። ግን እኔ እሷ እኔም ውስጧን ለኔ መልካም ሰው ለኔ ጥሩ መስላ የዋሸች ነገር አለ ያመኛል። ያመኝ ነገር ነው ማለት ነው። ለራሴው አልችለው ማልችሉ ህመም አለ ውስጤ ማለት ነው። ከራሷ ሰዎች የእኔ ከምትላቸው እሷ በቃ ከቅርብ ሰዎች እርግጠኛ ነኝ ትክክለኛ የሆነ ኢንፎርሜሽን ነው የተሰጠኝ። ያን ደግሞ ከሷም የሆነ የሆነ ዳርዳሩን የሰማሁት ነገር አለ። ያንን ነገር ነው ስለ ተመሳሰለብኝ ነው ነገሮቹን አመቻችቼ እንደዚ አይነት ውሳኔ እንደወስን የተገደድኩትኝና ለጊዜው እየታየኝ አለ ይሄ ነው። ወደ እሷ መመለስ ፍላጎት የለኝም ተመለስ የምትሉኝ ሰዎች ኔክስት ላይ ግን እሷም የተሻለ ሰው ከአንተ ምናምን የምትሉ ሰዎች አላቸው። እሱ ሌላ ጉዳይ ነው። ለማንም እሉ መነግሪሽ አሁን ላይ ብታዩ ነው የሚሻለው። እንደዚህ አይነት ነገር እኔ ወደዛ ወደ አንቺ ለመመለስ ምናምን የሚደረገው ሲቹዌሽን እየታየኝ ስላልሆነ ሰውም ምናምን ለካብኝ ታውቃለች። በእርግጥ እኔ በሷ አንትልል አይደለም፣ ግን እኔ መመለስ ስላልፈለኩ ደግሞ አልፈልግም ብዬ ያስቀየምኳችሁ በሰው ላይ የመጣችሁ ሰዎችም ደግሞ ከልብ ይቅርታ እየጠየቁ መመለስ ስለማልፈልግ ነው፣ ስላልተመቸኝ ነው እያልኩ ነው። የዛሬው ቪዲዮ በዚህ ቋጨዋለሁ። ቀጣይ ቪዲዮ እግዚአብሔር ከፈቀደ በጥሩ ነገር እመለሳለሁ። ለማንም መልካም